በተመሳሳይ ርዕሰ መስተዳደር አረጋ ከበደ እንኳን ለ1446ኛው ዓመተ ሂጅራ የኢድ አል ፊጥር በዓል በሰላም አደረሳችሁ ብለዋል። በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የኢድ አል ፊጥር በዓል በሂጅራ አቆጣጠር የተከበረውን የረመዳን ወር ተከትሎ የሸዋል ጨረቃ ስትወጣ በታላቅ ኢስላማዊ ስርዓት የሚከበር በመላው ዓለም የሚገኙ ሙስሊሞች በደስታ በመተሳሰብና በአብሮነት ስሜት የሚያሳልፉት ልዩ ውበትና ድምቀት ያለው በዓል ነው ብለዋል። ርዕሰ መስተዳድሩ ኢዳል ፈጥር የምስጋና የበጎ አድራጎትና የወንድማማችነት እህትማማችነት በዓል መሆኑንም ገልጸዋል። የረመዳን ወቅት ውስጥን ለመመልከት የሚጠቅም ነው። ውስጣቸውን የተመለከቱ ሰዎች ምስጋና ገንዘባቸው ነው። ጾሙ ከቤተሰብ ጀምሮ እስከ ማህበረሰብ ድረስ ራስን ገዝቶ ለመሰባሰብ ይጠቅማል ነው ያሉት። የኢድ ሌላኛው እሴት በጎ አድራጎት ነው። አቅም ለሌላቸው ሁኔታው ላልተሟላላቸው ወገኖች መልካምን ነገር ማድረግ ዝምድናን፣ ዘርን ወይም እምነትን ሳይመለከቱ ሰውን በሰውነቱ ብቻ መርዳት ነው። የጾም ምንዳ ሙሉ የሚሆነው በጎ አድራጎት ከተጨመረበት ነው። ትልቅነትን ከውስጣችን ታላቅነትንም በመካከላችን ፈልገን የምናገኝበት ነው ብለዋል። ረመዳን የራህመትና የእዝነት ወር በመሆኑ ሕዝበ ሙስሊሙ በረመዳን ወር ያሳያቸውን አንድነትና መተዛዘን እንዲሁም መደጋገፍና ለሰላም ሲያደርጋቸው የነበሩ ጸሎቶችን በሌሎች ጊዜያትም አጠናክሮ ሊቀጥል እንደሚገባም አስገንዝበዋል።